ቻናላችንንም ሰብስክራይብ ማድረጉን አይርሱ። እርግዝና እንዳይከሰት የሚያደርጉ የጤና እክሎች። ብዙዎች ለአቅመ አዳምና ለአቅመ ሔዋን ከደረሱ በኋላ ትዳር መያዝና ልጅ ወልዶ መሳም የረዥም ወይም የአጭር ዘመን እቅዳቸው ውስጥ እንደሚያካትት የታወቀ ነው። ይሁንና እቅዶች ግብ እንዳይመቱ ብዙ ምክንያቶች ይኖራሉ። ልጅ ወልዶ ለመሳም ህልምን ሊያጨልሙ የሚችሉ ብዙ የጤና እክሎች እንደመኖራቸው በራሳችን ያናናል ዘይ የተነሳ ህልማችን ግብ ላይመታ የሚችልበት አጋጣሚ በጣም በርካታ ነው። እርግዝና እንዳይከሰት የሚያደርጉ የጤና እክሎች፣ የሴት እንቁላል አለመዳበር ችግር የወተት ሆርሞን መብዛትን ተከትሎ የሚከሰት የወር አበባ ውደት መዛባት የማህፀንና የማህፀን ቱቦ ችግሮች ያለ ዕድሜ ማረጥ ቀዶ ህክምና ማድረግ የካንሰር በሽታ ጤናማ እና ለመከተል ማለትም ሱስ ከመጠን ያለፈው ውፍረት ቅጥነት በጣም ከባድ ስፖርት ማብዛት የተነሳ ያለመውለድ ችግሮች ይፈጠራሉ ከዚህ ቀጥሎ በዝርዝር ነግራችኋለሁ በድጋሚ አብራችሁን ቆዩ የእንቁላል አለመዳበር ይህ እንቁላል ከኦቫሪ እንዳይላቀቅ የሚያደረግ ችግር ነው ይህም የሚያስከትለው የጤና መዛባቶች እንደ ማህፀን እጢ የወተት ሆርሞን መብዛት የመሳሰሉት ናቸው የወተት ሆርሞን ከመጠን ማለፍ የወተት ሆርሞን ከመጠን ያለፈ ሲሆን ማህፀን የዳበረ እንቁላል ለማምረት ይቸገራል። የወተት ሆርሞን መብዛት በደም ውስጥ በእርግዝና ወቅት በተለይም በመጨረሻ ወራት የሚጠበቅ ነው። ምክንያቱም ሰውነታችን ከወሊድ በኋላ ለማጥባት መዘጋጀት ስላለበትና ወተት ማምረት ስላለብን ነው። ይህ ሆርሞን ከእርግዝና ውጭ ደማችን ውስጥ በስቶ ከተገኘ የወር አበባ ውደትን ያዛባል። የዛ እንቁላልን እንዳይደብር ያደርጋል ማለት ነው። ውጤቱ የፅንስ አለመፈጠር ነው። የማህፀን ወይም የማህፀን ትቦ ችግሮች። የማህፀን ወይም የማህፀን ትቦ ጤናማ አለመሆን በተፈጥሮ ሊከሰት የሚችል ነው። ነገር ግን የማህፀን አቀማመጥ ወይም የትቦ ግድግዳ ያልተስተካከለ ከሆነ ማለት ነው። ካንሰር ያሉ ሮጪዎችን በመፍጠር እንቁላል ከኦቫሪ ወደ ማህጸን የሚተላለፍበትን ትቦ በመዝጋት ፅንስ እንዳይፈጠር ወይም ከማህፀን ውጭ እርግዝና እንዲፈጠር ያደርጋል ማለት ነው። ያለ እድሜ ማረጥ፣ የእንቁላል ተሸካሚዎች ስራ ማቆም የወር አበባ ከ40 ዓመት በፊት ማቆምን ያስከትላል። ይህ መንስኤው የማይታወቅ ቢሆንም የበሽታ ተከላካይ ህዋሳት ችግር፣ በዘር እንደሚተላለፍ በሽታዎች፣ የካንሰር ህክምና እንዲሁም የሲጋራ ማጨስ ይህን ችግር ሊያስከትልብን ይችላል ማለት ነው። ቀዶ ህክምና ማድረግ፣ ማንኛውም የማህፀን አካባቢ የሚደረግ ቀዶ ህክምና ከተሰራ በኋላ የሚተው ጠባሳ እርግዝና እንዳይፈጠር ያደርጋል። የካንሰር በሽታና ህክምናዎች፣ አንዳንድ ካንሰሮች፣ የካንሰር ህክምና እንቁላልን ይጎዳሉ። ስለዚህም ከካንሰር ህክምና በኋላ ልጅ መውለድ ከባድ ይሆናል ማለት ነው። ሌሎች በሽታዎች፣ እንደ ስኳር፣ የበሽታ ተከላካይ ህዋሳት ችግር መሀንነትን ሊያስከትሉ የሚችሉ በሽታዎች ናቸው። እነዚህ እስካሁን የነገርኳችሁ መሀንነትን ሊያስከትሉ የሚችሉ ችግሮች ከተፈጥሮ ከጤና መታወክ የተነሳና አንዳንድ ከበድ ያሉ መድኃኒቶችና ህክምናዎችን ከመውሰድ ጋር ተያይዞ የሚመጡ ሲሆን አንዳንዴ የተሳሳተ የአኗኗር ዘይቤ መከተል ለመሀንነት ያጋልጣል። ለመውለድ እቅድ ሲኖር ሊተኮርባቸው የሚገቡ ጉዳዮች ወልዶ ለመሳም እቅድ ሲኖር ከሚከተሉት ጉዳዮች ትኩረት ማድረግ ተገቢ ነው። አንደኛው እድሜ፣ የሴት ልጅ የመውለድ ዘመን በእድሜዋ መጨመር ጋር ተያይዞ እየቀነሰ ይሄዳል። በተለይም ከሰላሳዎቹ አጋማሽ በኋላ የመውለድ እድል ከግማሽ በላይ ይቀንሳል። ወንዶች ከአርባ ዓመት በኋላ በብዛት የመውለድ አቅማቸው እየቀነሰ ይመጣል። ምናልባትም ከዚህ እድሜ በኋላ የሚወልዷቸው ልጆች አንዳንድ የጤና እክል ይዘው ሊወለዱ እንደሚችሉ ጥናት ያደረጉ ባለሙያዎች ይናገራሉ። መፍትሄው ልጅ ወልዶ ለመሳም እቅድ ካለ በተቻለ መጠን እድሜ ሳይገፋ ቢያንስ ከ35 ዓመት በፊት ነገሮችን ለማመቻቸት መሞከር አይከ ብዙ ሴቶች ከ35 እስከ 45 ዓመት ባለው የእድሜ ሁኔታ ውስጥ ልጅ ወልደው ለመሳብ ብዙ ምስክር አለ፣ ወይም እንደ ሳሙ ምስክር አለ። ስለዚህ እድሜ ገፍቷል ብሎ ተስፋ ለመቁረጥ ነው፣ እድሉ እየጠበበ ይሄዳል እንጂ ጨርሶ የመውለድ እድል የለም የሚል መረጃ እስካሁን የለም። ሁለተኛ፣ የሲጋራ ሱስ። ሲጋራ ወይም ሌሎች አደንዛዥ እጽ ለሴትም ሆነ ለወንድ የማርገዝ ወይም ደግሞ ለመውለድ እድል እየጠበበ የሚያመጣበት አጋጣሚ ያሰፋል፣ ውርጃንም ያስከትላል። ይህ ወንዶችንም የመውለድ እድል ስለሚገል መጠንቀቁ ተገቢ ነው። ሶስተኛ የአልኮል መጠጥ ማብዛት። ለሴት ልጅ በእርግዝና ወቅት ምንም አይነት መጠጥ መጠጣት የተከለከለ ነው። ለማርገዝ የምትፈልግ ከሆነ በተቻለ መጠን ከመጠጥ መራቅ ይኖርባታል። አልኮል መጠጥ የወንድ ዘር በደንብ እንዳይንቀሳቀስ ወይም በበቂ መጠን እንዳይረጭ በማድረግ የእርግዝና መከሰት እድልን ያጠበዋል። መፍትሄው ከመጠጥ መታቀብ ነው። አራተኛ ከመጠን ያለፈው ውፍረት። ይህ የሴትንም የወንዱንም የመውለድ እድል ያጠባል። መፍትሄው ስፖርታዊ እንቅስቃሴዎችን በየጊዜው ማድረግ፣ ቢያንስ በሳምንት አምስት ጊዜ ከ30 እስከ 60 ደቂቃ የሚደርስ ስፖርት መስራት፣ የተመጣጠነ አመጋገብ ስርዓትን መከተል አምስተኛ፣ ከመጠን ያለፈ ቅጥነት። ከመጠን ያለፈ ክሳት የተመጣጠነ ምግብን ካለመውሰድ በጣም ከባድ ሆነ ዳይትን ከመከተል የሚመጣ ሲሆን የመውለድ እድልን በእጅጉ ያጠባል። መፍትሄው የተመጣጠነ ምግብ መመገብ፣ የተስተካከለና ጤናማ አቋምን የሚጠብቅ ነው ማለት ነው። ስድስተኛ፣ ከባድ ስፖርታዊ እንቅስቃሴ ማብዛት። በቂ ስፖርታዊ እንቅስቃሴ አለማድረግ እርግዝና የሚፈጠር እድልን የሚያጠብ ሁሉ ከባድ ስፖርታዊ እንቅስቃሴ እንደ ክብደት ማንሳት፣ መግፋት፣ መጎተት፣ እጅግ ሰውነትን የሚወጥሩ ስፖርቶችን መስራት ወይም ማዘውተር ተመሳሳይ ችግርን ሊያስከትል ይችላል። መፍትሄው ነገሮችን በመጠኑ ማድረግ መለማመድ መከላከያ መፍትሄዎች ለጥንዶች በየጊዜው በተለይም የሴቷ እንቁላል በሚዳብርበት ወቅት ቶሎ ቶሎ የግብረ ሥጋ ግንኙነት ማድረግ የማርገዝ እድልን እንዲሰፋ ያደርጋል ማለት ነው። የሴቷን እንቁላል በብዛት በወር አበባ ዑደት አጋማሽ ላይ የሚዳብር ሲሆን ይህም የወር አበባ ከመጣበት አስራ አራተኛው ቀን ጀምሮ ማለት ነው። ከአምስት ቀን ቀደም ብሎ በየቀኑ ግንኙነት ማድረግ እድሉ የሰፋ እንዲሆን ያደርገዋል። ለወንዶች ከመጠጥ ከሲጋራ፣ ከአደንዛዥ እጽና ከተለያዩ ሱቶች መቆጠር፣ ከፍተኛ ሙቀት የሚያመጡ እንደ ስቲምባዝ፣ ሳውና፣ ጃኩዚ የመሳሰሉትን ማቆም፣ በተለይ ለማርገዝ ዝግጁ በሆናችሁበት ወቅት ይህንን ከማድረግ በመቆጠር ልጅ ወልዶ መሳም ይቻላል እንላለን። አድማጮቼ ከዛሬ ፕሮግራሜ ብዙ ትምህርት እንዳገኛችሁ እናምናለን። ሀሳብ አስተያየታችሁን ጻፉልን። በተመሳሳይ ፕሮግራም እስከምንገናኝ በያላችሁበት ሰላም